ቤዛ ናት አይደለችም? ቤዛ ናት አይደለችም? እያልኩኝ ደጋግሜ ደጋግሜ ደጋግሜ ያየኋት ማርያምን፣ ቤዛ ናት እና የኔ እናት የጠፋሽበትማ የሆነ ምክንያት አለሽ የኔ ቆንጆ። እና እንግዲህ እንደምታዋ ጸጉሯንም ተቆርጠዋለች። እንግዲህ ቤዚ የጠፋችበት ምክንያት ዝም ብሎ አይደለም እያስባለሁ። እስኪ እንግዲህ ማታ እንሰማዋለን። ኤፋ ራሱ በጣም ደንግጠዋል ማለት ነው። በህይወት የደነገጥኩበት ቀን ብሏል እና ወይኔ ወይኔ፣ ኤዴንን ውሃ በላት፣ ኤዴንን ውሃ በላት፣ ኤዴንን ውሃ በላት። ይህን እናት ቤዝየን ይህት ይህት ዲያ ነው ግን ይህት ዲያ ነው። ይህኔ እናት እውነት ይዋደዳድ እኮ ቤዛ እና ኤፋ። እኔ እኮ ገርሞኝ እኮ ነው። እና ኤፋ እንኳን ደስ ያለ፣ በእውነት እንኳን ደስ ያለ ፈጣሪ አንዲን ሰው ለአንድ ሰው ካለው ከየትም ብሎ ከየትም ያመጣዋል መቼም ቢሆን ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይናለም ነኝ ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም። እግዚአብሔር ይመስገን። ሰላማችሁ ይብዛ። እንግዲህ ዛሬ ኤፋ፣ እውነት እኔ የምሬ ነው ምላችሁ። ፎቶውን ሁሉ አስጠግቼ ነው ያየሁት ማለት ነው። ቤዛ ናት አይደለችም? ቤዛ ናት አይደለችም? እያልኩኝ ማለት ነው። የእውነት ትነግራችሁ ቤዛ ናት አይደለችም? ቤዛ ናት አይደለችም፣ እያሉ አንደኛ ነገር ቀላችብኝ። ቤዛ ጸይም ናት። እንደገና ደግሞ ቀላችብኝ። ስትቀላቢ ግራ ተጋባኝ። ማን ነው እንዲኔ ግራ የተጋባው? እስ ኮሜንት አርኩ፣ እስቲ እንዲኔ ግራ የተጋባችሁ እኔ በጣም ግራ ነው የተጋባሁት። ግን ቤዛ መሆኗት አወቅኳት። እንደገና ደግሞ ኮሜንቱ ደግሞ እንዳለ ቤዛ ቤዛ ስለሚት፣ በዛም ነው ቤዛ ናት ያልኩት እኔ እና ቤዛ ናት ጸጉሯን ስለተቆረጠችው ነው እንጂ ቤዛ ትመስለኛለች። ቤዛ ናት፣ ኧረ ቤዛ ናት እና ካሜራው ነው መሰለኝ ካሜራው ኤፋንም እኮ ቀይ አርጎታል ካሜራው። ኤፋ ቀይ አይደለም ጸይም ነው ግን ቀይ አርጎታል ካሜራቸው ጥራት አለው ለዛ ነው። እና ኤፋ እንኳን ደስ ያለ ማታ ደሞ ቪዲዮ ናይተ እስኪ የምንለውን እንላለን። ገርሞኝ አልብን በእውነት የምሬ ነው አልገረማችሁም? እኔ ገርሞኛል የእውነት። ያልሞተ ሰው ይገናኛል የሚባለው ለካ እውነት ነው፣ እውነት ነው። ያልሆነ ሰው ይገናኛል። ቤዛ ግን ምን ሆነሽ እንደጠፋሽ ማታ ቢዱን እስከምናየው፣ ሸኩ እያለው ኤፍሬም ግን የሚለቀው እኛ ስራ ሰዓት ላይ ነው በኢትዮጵያ በዚህ ስድስት ሰዓት ላይ ነው የሚለቀው። የሚገርመው ነገር ስድስት ሰዓት ላይ ደግሞ ቪዲዮ መልቀቅ የለብህም ጾሙ እስከሚያልቅ ድረስ ስድስት ሰዓት ላይ፣ በዚህ እናት ወከባ ስራ ነው። ሰላሳ ደቂቃ ነው የቀረው። እንት አዛሌል ማለት ነው ይዘን ሰዓት ስለዚህ ይዛን ሰዓት ምግብ እየከለ በሚቀርብበት ሰዓት ነው። ሹካ አንጪ፣ ማንኪያ አንጪ፣ ሳህን አንጪ፣ ሽል ሀዴ ሽ በቃ ይዛ ሰዓት እንደዛ ነው ያ ነው የኛ ሰዓት። ኦኬ የዛ እናንተ በምንፖስትበት ሰዓት ሳህን አንጭ ሹካ አንጭ መላስ አንጭ ሾርባ አንጭ ምናምን አንጭ ይሄን የምንባልበት ሰዓት ነው። አንተ መፖስትበት ሰዓት ና አናየው ቆይት እንደሆነ እንጂ ምናየው ልልፈልግ ነው። እና ቤዝዬ እንኳን ደህና መጣሽ የኔ እናት። እኔ እኮ እንዲ ማትጨፈርከኑ አውቃለሁ። እኔ ቤዚ እንዴት በቀፋ ጨክን እችላለሁ? ለካን ሆነ ነገር ገጥሞሽ ነው የኔ እናት ድርባ ድርባባዋ ቆንጅዬ ቆንጅዬዋ ቤዛ ድርባባዋ ቤዛ በቃ ይዞ ኤፍሬም ዛሬ እኮ ደስተኛ መሆን አለበት፣ ሚስት ተመጣችልክ። ለቀይለ ኤዴን፣ በቃ ምንም ማድረግ አይቻልም። ኤዴን ኤዴን፣ ቻው ቻው። እንግዲህ ቤዛን ነው የሚወስደው እንትና ኤፋ ቤዚን ነው የሚመርደው። ኤዲን ላይ ባይ እንግዲህ ምንም ማለት ገጽታውን ሰርታችኋል አብራችሁ አሁን ቤዛ ከመጣች ኤፋ ከቤዛ ጋር ነው የሚሆነው እና እንግዲህ ለማንኛውም ውዶሽ እየ መታ ቪዲዮን አይተን ምን ፍርድ ይሆናል ብዬ አስባለሁ። እንግዲህ ይህ ነው እንግዲህ ቤዛ፣ የኔ እናት አንዲት ሴት ፀጉሯን ያለ ምክንያት አትላጭ አትቆረጥም ሆኖት ነው የምነግራቸው። የቪዛ እየጸጉር ደግሞ ላሹት ነው በጣም ደስ የሚል የሚያምር ጸጉር ነበር ያላት። አሁንም ይሄም ያምርበታል። በነገራችን ላይ ጸጉሪ ያርጋል፣ ምንም ችግር የለው። ግን መንገጥ ማት ነው የሚለው፣ ማታ መስማት አለብን። መንገጥ ማት ነው ምን አግኝቷት ነው እንዴዝ የጠፋችው? እንዴዝስ ጸጉር መቁረጥ የደረሰችው? የምሮ ነው። በነገራችን ላይ አንዳንድ ሴቶች እኮ ጸጉራቸውን እንደ ስታይል ይቆርጡታል። ይህ ግን የሴት ልጅ ተገቢ አይደለም። ቤዝዬ ግን አውቃ አይመስለኝ እንደዚህ የሆነችው አውቃ አይደለም። እና ኤፋ እንኳን ደስ ያለ ደግሞ አብርሽና ሩታም ታርቀውልሃል፣ አንተ ሚስት መጣችልህ። ደስታ ሲደራረብ እንዴ ነው ደስታ ሲደራረብ እንዲህ ነው። እያችሁ ደስታ ሲደራረብ እንደዚህ። እና እንኳን ደስ ያለ በሉት። ኦኬ እንኳን ደስ ያለ። ቤዛም እንግዲህ መታለች፣ አብሮሽም ከሩታ ጋር ታርቋል። ደስ ይላል።